አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝትትርፍ ይበልልኝ። በየቦታ ያላችሁ ሁላችሁንም፣ ከሀገር ውጭ በሀገርም ያላችሁ፣ በየቦታው ያላችሁ ሰላማችሁ ብዝ ትትርፍ ይበልልኝ፣ በየአለም ዳርቻ ያላችሁ ማለት ነው። ሰላም ለሀገራችን፣ ሰላም ፍቅር ለእኒ የኢትዮጵያ ሰላማን ያብዛልኝ እያልኩኝ እንሻላ። ዛሬ ደግሞ ላችሁ የመጣሁት ፍትፈታ ምንድን ነው እና ነጽ ነጻነት እንግዲህ ያው የነሱ ነው እዚህ የመጣሁት ማለት ነው። እንግዲህ ንሆም ምስቱን ሊያገናኝ ከናት ሊያስተዋውቅ ነው። ወይኔ ተርበተበተች ማለት ነው። ምስኪን ምስኪን ሰንተር በተበተች ምስኪን ልጅ ነች። በነገራችን ላይ ስትታይ ድራማ ሁሉ ድራማ ይቻለሁኝ ስለ ሰራተኛም ሰርታለች ብዙ ድራማ ላይ ያቻለሁኝ ምስኪን ልጅ ምስኪን ሆና ነው የምሰራው። እናም ደግሞ እናትዮ ተጠርታ ነበር እንግዲህ ሊያስተዋውቃቸው ምሳ ግብዣ ሁሉ ነገር ሰርታ አዘጋጅታ ነበር ማለት ነው። ባዘጋጅሽበት ሰዓት ደግሞ የጎረቤት ሞቶ እንግዲህ እዛ ለቅሶ ላይ ስለሆንኩኝ አልመጣም ብላቸው ነበር። እንግዲህ ይሄ እንትን አርጋ ሚሆን ባላቅም ከዛ በኋላ ደግሞ ከወጥ ተወሰነ በኋላ ያው እነ ነፂም ስራ ታግዥኛለሽ ብላ ነፂና ጽናትና አፋን ጽናትና ኪራን ጠርታችሁ ነበር ማለት ነው። ሲሄዱ ያው እሷ እውነትም ስራ አለ ብላ ልታግዛት ስትሄድ ልብሷን ይዛ ስትሄድ፣ ስራ የለም ኦኬ፣ እንድትመጪ ነበር ብላታለች ማለት ነው። ሆኖም ግን ባዘጋጀችበት በለፋችበት ፈርታ ነበር በጣም መጀመሪያውም የሷን አይን እንዴት ነው ማየው የወዱ ይቀበሉ ይሁን እያለች በጣም ፍርሃት ላይ ነበረች ማለት ነው። ምሩ ሆኖም ግን ፍርሃት ላይ እንዳለችም ያው እናትዮ አልመጣችም ማለት ነው። ይሄ ለቅሶ አጋጥሟት ከዛ በኋላ አጋጣሚ ሆና ያው እነሱም ነጻነትም ኪሮቤልም ቤታቸው ከሄዱ በኋላ ደግሞ እንግዲህ ከ በኋላ ማታለች ማለት ነው። ሴት ስገባ ግን እኔ በጣም ገርመኛለች ምሉ ማለት ነው ተርበተበተች ማለት ይቻላል። በቃ ምትይዘው ምትጨብጠው ሰላም ትበላት ትቀፋት ተዋት ትቀመጥ ግራ ገብቷ ነበር። ለምንድን ነው እንደዚህ የምትሆኙ ብላት ነበር። እንግዲህ ያው አለ ፍራቻ ያለ ነው። ማንኛውም ሰው የባልም ቤተሰብ መጀመሪያ ጊዜ ሲተዋወቅ ፍራቻ ያለ ነው። በነገራችን ላይ አይደል ያስፈራል እሱም እሱም ይፈራል እንደዛ ሆኖ ልክ ነው። ቤተሰብ ሽን ሄዶ እስከሚተዋወቅ ድረስ እሷም ደግሞ የእሱም ቤተሰብ ሄዳ እስከምትተዋወቅ ድረስ ፍራቻ አለ ማለት ነው። ስለዚህ ገና እሷም አላስተዋወቀችም ቤተሰቧን። እሱ ደግሞ ያው ለእናትዮ ብቻ ነው ያስተዋወቀው። እናትዮም ሳያስቡ መታገብታባቸው እንግዲህ ደንግጣ ምን ብላ ያው እናትዮ አባብላ እንግዲህ ቁጭ በይ ምን ብላ እንደፈራች አውቃ ነበር ማለት ነው። ከዛ በኋላ ተው አልኳቸው ኬት ና መጣሀት በጣም በቃ ትጠላኛለች ብላ ፈርታ ነበር፣ ምሮ ማለት ነው። እንደፈራችሁ ሳይሆን ያው እንዳልጠበቀች ሆኖ ግን አክስ ሆኖ ነበር የተገኘው። ያው እናትዮ ወደውም ወዳታለች። እንደወደደቻት ግን እስከ መጨረሻው ያርግላት ብዬ ነው መኛው። ምክንያቱም አንዳንዴ መጀመሪያ የተወደደ ነገር ግን መጨረሻው አያምርም ማለት ነው። ለዛ ስለሆነ እናትዮ ደግሞ እንደገባችም ያው ወሬዋን ካወሩ በኋላ ካበላች በኋላ የሚ ካለች በኋላ ያው እናትነችና የልጇን ፍሬ ማየት ትፈልጋለች። ልጅ እፈልጋለሁ አለች ማለት ያው እሷም ደግሞ ትንሽ እኔም ቤተሰቤ የነላስተዋወቅኩኝ ልጅ ከወለሽ ምን የመሰለ ሰርግ እኔን እያለ ሰርግ እኔን እያለ ሰርግ ደግሼ እድርሻለሁ አለቻት። ምሩን ማለት ነው ምሩ ደግሞ ያው ታማ ልጅ ታውቃላችሁ የልብ ሕመም አለባት። ሆኖም ግን እሷ ያው ቤተሰብ ለመላስተዋወቅኩኝም ገና ቤተሰብ ስላልተዋወቀ ሰርጉም ያው ይሄ ልጁም ነገር ደግሞ በጣም አልፈጠን ነው ወይ ብላ ነገራታለች። ያው እናትዮ ልጅ እንደምፈልግ ነው ያወራችው። እንግዲህ ያው ነፂም ደግሞ ጽናት ጽናት ለማለት ነው። ጽናት እና ኪሮቤል ደግሞ ያው ሁለቱም እዚህ ይደሩ ተብሎ ነበር። እኔ ከእሷ ጋር ልተኛ አራ ከእሷ በአንድ ሶፋ እያሉ ያው የሁለቱ ፍቅር ግን ወይኔ የት በደረሰ እንግዲህ የእነሱ መቼ እንደሚገልጹ ባላቀም ማለት ነው። ያው የሩቅ አይን ማለት ነው፣ አጠገብ ያለች የሩቅ አይን ማለት ነው። እሷን ቤተሰቡን የፍራች ያው ቤተሰቡ ደግሞ የእሷ አባት ደግሞ ትናን ማነች የእሷን ቤተሰብ አባቷን ቤተሰብ ዝምድና ለማለት ስለሚፈልግ እሱ አልፈለገም። እሱ ደግሞ ያው ቤተሰቧ ደግሞ አባትዮ ደግሞ አንቺ ያው ጠቀም ያለ ብር ሰጥሻለሁ ብሎ ያው ከዚህ እንትን እንድትወጣም እንደሚያረጋት ያው እንድገልጽላታል ከዚህ በፊት ሆኖም ግን እናትዮን ነገርና አባትዮ ያለውን ነገር ደግሞ ሁሉንም ነገር ሊስት ለምን እንደፈለገችለት ኪሮቤል እሱ እንደዚህ እንደሚወዳት እሷም እንደዛ ሆኖ የምትወጣው በነገራችን ላይ ዝብርቅርቅ ያለ ነገር ነው እንጂ እሷ ወዳታል፣ እሷም የምትወጣዋለች። ሆኖም ግን ጽናት ደግሞ ትንሽ የፈራችው ነገር ምንድን ነው? የፈራችሁ ነገር ደግሞ ቤተሰቡ የእሱ ቤተሰብ ደግሞ የሚፈልጉ ሌላ ነው፣ እሷ ደግሞ የምትፈልገው እሱ የሚፈልገው ደግሞ ሌላ ነው ማለት ነው። ለዛ ስለሆነ በምንም አልተቀጣጠሙ። በኋላ ደግሞ አጉል እንዳትሆን እሱም ደግሞ እነሱም ደግሞ እሷ በሰራተኝነት የገባችው በእርግጥ እናትየ ደግሞ የእሱ እናት ደግሞ በጣም ነው የምትወዳት፣ በጣም ነው የምታምናት። አማና ሰታት ድረስ ሄዳለሽ እሱንም ቤቱንም ማለት ነው። ሆኖም ግን እንደዚህ ያህል እንደተቀራረቡ ማንም አያውቅም ይሄን ያህል ማለት ነው ያው እሱም ከሌላ ሰው ሳያት ደሙ ነው የሚፈላው እሷም ከሌላ ሰው ስታየው ደሙ ነው የሚፈላው ሆኖም ግን እሷ ደግሞ እንዴት አድርጋ ለሌላ ሰው እንደምትዳረው ደግሞ ግራ ገብቷታል ማለት ነው ምክንያቱም ነፍስ ወዳጅ እንዳልሆን እያለች ራሷን ስቃይ ላይ እንደከተተች ነው ግን ሆኖም ግን ምሩህና እሷ ሁሉም ነገር ያውቃሉ። ነገር ግን ኪሮቤል ራሱ እንዲያውቅ ፈልጎ ነበር፣ ግን አልነገሯቸውም። ያው ከአሁን በኋላ ምስጢሩ ሄዶ ሄዶ መታወቁ ማይቀር ነገር ሁሉም ነገር አሁንም ያው በትንሽ ትንሹ ታውቋል። የማይታወቅ ነው ሀሴትን ነው የሚፈልገው አባትዬው። ሀሴት ደግሞ ያው እሱ ደግሞ ማነች ጽናት ደግሞ ሀሴትን ነበር ያው ከዳርሽለት ለልጄ አንቺን ከዚህ ደጠቀም ያለበር ሰጥሽና ብላት አላባትዮ ቃል ገብቷል። አባትዮንም ደግሞ ያው ነገር እንደ ሄደክ ያው አልተስማሙም ብላ አባትዮም ትንሽ ቅር እንዳለው ነው ከሱ ጋር አልተስማሙም። ሁኔታው ምኑም ስለላማራ ያው እሷም ደግሞ የመጀመሪያ ፍቅሮኛ ስለነበረ ሁለቱም አንድ ላይ ፈጣጣ ሆኖ ተገጣጥሞ፣ ምሩን ራሱ ምን እንዳደረጓት ከዚህ በፊት ታውቃላችሁ፣ አግዷት ነበር ማለት ነው። ያገደቻት ደግሞ በእሷ በራሷ እንትን ሳይሆን ያኛው ግግማ ልጅ እንትን በባረጉ ነው ማለት ነው። ሆኖም ግን አንዳንዴ የምናስባቸው ነገሮች ወደ ኋላ ዎች አሉ ያው እሷ መፍቅረኝነት ጊዜ ባሉ ጊዜ የራቁት ቪዲዮ ቀርጾባት ነበር። ሀሴት በዛ ነው እሱ በዛ ላስፈራራት ነገር ነው እንጂ የምሩን እንደዚህ ያሰረቻት ያሰቃየቻት ለሌላ ነገር አይደለም። ሆኖም ግን መጨረሻ ላይ ሲከብዳት ያው ሄዳ ሁሉንም ነገር ጽፋ ሄዳ ኪሮቤል አውቋል ማለት ነው። ጽናትን ደግሞ ለምን ነገር ሽኝም እያላት ነበር። ያው ጽናት ደግሞ ለመንገር ከብዷት ነበር ሁሉንም ነገር ነገር ግን ጽናትም ያው ሁሉንም ሚከብድ ነገር ቢሆንም ለመናገር ደግሞ በጣም ከብዷታል። ለመናገርም ትሆንና ላለመናገርም ትፈልጋለች። ምክንያቱም ይሄ ከባድ ነገር ስለሆነ ማለት ነው። ብቻ ከባድ ነው፣ ውስብስብ እያለ ነገር ነው። ሆኖም ግን ያው ኪራ እሷ በጣም እንደሚወዳት ነው። እሷም ደግሞ በጣም እንደምትወደው ነው። እንደ እንዲን ማለት ነው። በተገናኙ ቁጥር ሁለቱም ጣላት። ያው የሚዋደድ ሰው ነው የሚጣለው አብዛኛው ጊዜ። አሁን በትንሽ ነገር ስታዩ ሰው በጣም የሚጣላ ሰው ና እንት የሚል ሰው ፍቅሩ የጨመረ ነው የሚሄደው ማለት ነው። ሆኖም ግን እኔ ጓጉቻለው፣ ጽናትና ኪራ ፍቅራቸው የሚገላለጹበት ጊዜ ጽናት ለሱ የምገልጽለት ጊዜ ማለት ነው። ኪራ ያው ገርጾላት እምቢ ብላለች። ምክንያቱም እምቢ ያለችበት ምክንያት ደግሞ አባትዮን በመፍራት ነው። ቤተሰቦቹ ላይቀበሏት ይችላሉ ማለት ነው። ቤተሰቦቹ ደግሞ ልጃቸው አግብቶ ተኩሎ ተዲሮ ሁን ሆኖ ጥሩ ቦታ መያዝ ይፈልጋሉ። ነገር ግን የሀሴት ቤተሰብን ነው ዝምድና የሚፈልጉት ማለት ነው። እንግዲህ የትኛው ወደፊት እንደሚሆን እናያለን። አብረን እናያለን፣ እንከተላለን። ለዛሬ ይዤላችሁ የመጣሁት ይሄን ነበር። ቤተሰቦቼ ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉ። እንደተለመደው አበረታቱኝ ማለት ነው አዳዲሶች ደግሞ ደውል ምልክቷን በመጫን ሰብስክራይብ በማድረግ እንግዲህ ደውል ምልክቷን ማጥቁሩን እንዳረሱ ሁላችሁንም ከልብ አመሰግናለሁ። ወይ ሰላማችሁ ይብዛልኝ። ለዛሬ ይሄን ይዤ እመጥቻለሁ። ለነገ ደግሞ በሌላ እንገናኛለን። ሰላም ለሀገራችን፣ ሰላም ለእምይ ኢትዮጵያ። ፍቅር ሰላም እዝነት ራህመት ይወፍቃት። ኢትዮጵያን ዘላለም ትኖርልን። እናም ደግሞ እወዳችኋለሁኝ ቤተሰቦቼ። በቅንነት በቅንነት በቅንነት ቻናሌን ሞቶብኛል። ላይክ እና ሼር እያደረጋችሁ አበረታቱኝ። አይከፈልበትም አለ አንዳንዴ፣ ቅንነት ለራስ ነው እና አይከፈልበትም። ላይክ እና ሼር እያደረጋችሁ አበረታቱኝ ይላችኋለሁ። እወዳችኋለሁኝ ሁላችሁንም። ወሰላሙ አሌይኩም ወረህመቱላ ወበረካቱ